አንድ አልኩ እኮ ከመሸምደድ አልፎ ሰዎችን ድራግ ማረግበት ፓሽነት ሞዶ መጽሐፍ ነበር። ፓሽነት ማለት ነው፣ ሰው ይወዝ ላይክ ማይ ላይክ ማይ ላይፍ ነበረ ይስቱ ኢቨን ክራይ ገለጽልኝ ከሆነ ይሄ ነገር እኔ ክጄ እንዳይሆነ አምላኬን እንዳልክድ ኢየሱስን እንዳልለይ ብዬ የጸለይኩበት ጊዜ ነበር። ኢየሱስ በቃ ላይክ ሴቪየር ብዬ ተቀብዬ ምናምን ስለነበረ ለዚህ ነው ቲክቶክም ላይ ምናምን የሰዎችን የክርስትናን ለማጠልሻ መሆንንትን አልጠቀምበትም። ትራማታይዝድ ያደረገኝ ስለ ሊትራ ትራማታይዝ በጣም አታችመንት ነበረኝ ከክርስቶስ ጋር ብዬ ከማሰቤ መንፈስ ቅዱስን የሚለውን ነገር ለመረዳት ከመሄዴ በጣም ፔንፉል ነው። ለእናንተ አይገባችሁም። ምናልባት እንደ ቀል የሃይማኖት ንፅፅር ነው፣ ለሆነ ነገር ድምቀት ነው ወስ ፔንፉል ሃይማኖት መቀየር ለሰው ዝም ብሎ እንትንን አልወደድኩትም። እንደ ጥፍር ቀለም አይደለም የሚቀየር ወይ እንደገዛት አብያው ልቅ የሚጣል አይደለም። ፔንፉል ፈጣሪ የለኝም ብሎ ማመንን የመሰለ ፔንፉል ነገር ህመም የለም። እዚያ መጽሐፍ ላይ ምንድን ነው የምትሰባበረው? ሶሳይቲ ሁሉ ነው፣ ሶሳይቲ በአጠቃላይ ፈጣሪ የላትም አዲስ ተብሎ ማሳወቅ ራሱ ፔንፉል ነው። ሰዎች ያገሉ ተጠብቀዋል መጽሐፋቸው፣ መመለስ ካለመቻላቸው ሰዎች ላይ ዲስትሮይ ሊያደርጉ ነው የሚነሱት። ዳስ ኦል ለእኔ የመጽሐፍ ትራውማ ነበር ያመጣብኝ ነው የምልህ ከቤተሰቦች መከፋፈል ያመጣብኝ ከቤት ካለውበት ሁኔታ እነሱንም ሶሳይቲንም መከፋፈል ነው የመጣበት

ሞር ክርስቲያን የሆኑ ሰዎች ምናም እንደዚህ ሲነሳ እንሞግት ነበር። የሚያቁኝ ሰዎችም ይቃሉ። በኤቲስት ሞኜ ኢቨን ፈጣሪ ያለም ካልኩ በኋላ ይሄ ፈጣሪ አይደለም ብለን እንሞግት ነበር። እስቲ ያሳዩ ፈጣሪ ግን የማይታይን ነገር የልብን የሆነ ነገር። አሁን እስልምና ላይ ያገኘሁትን ይሄ እረፍቴን አጀስት ዋነ ዲስትሮይት። ክርስትናን አላነጻጽርም ማለቴ የክርስትና ላይ ያለው አምላክ አምላክ ነው እያልኩኝ አይደለም። እዛ ላይ ያለውን ተውኩት እኮ በቃ፣ ፈጣሪ አላገኘውበትም። በጣም አድካሚ ነበር፣ ከሰዎች ከሶሳይቲ ከራሴን ስብርብር ያረገኝ ቦታ ነው። ሶ ያንን ቦታ ደግሜ በቃ ከተውኩት መተው ነው በቃ ለፍት ቢሃይንድ ትቻለሁ ዞርስ ፈጣሪ አላገኘኝም። እዚህ ጋር ወን ካምስ ቱ ኢስላም ፈጣሪያችን አላ በሚታርከው የኢየሱስ ክርስቶስ በሚለው ክራይስት አለም ሲል አለ አስታውሱ ሲል ኦኬ ነበረ ለካ አስታውሷለሁ። ግን ሞር ማስታውሱ ሲያወሳ ያሳለፈውን መሐሪነቱን፣ ይቅርባይነቱን፣ ጸሎትን የሚሰማ መሆኑን በተለያዩ መልእክተኛ መላኩን እኔን ሪማይንድ እያደረገኝ ነው ብዬ ኢትስ ፐርሰናል ከፈጣሪና ከኔጋ ያለ ፐርሰናል ጆርኒ አድርጌ ነው እስልምና ነው የወሰድኩት። እነዛ ታሪኮች እኮ ሪሌት ያደርጋሉ ብትል ዴይ ዶንት ፈር ሚ ስትል ዴይ ዶንት ሪሌት ያደርጉት ለእኔ አሁንም ቢሆን በጣም ከሄድኩኝ ያ ሂል ያረኩትን ቦታ ረጅም ጊዜ ውስጥ ያረኩትን በቤተሰብ በጓደኞች የተነት ብዙ ሄደንበታል። አሁን ግን አትሊስት አከብርላችኋለሁ። ዩ ክን ብሊቭ ዋት ዩ ዋንት። አይ ውሽ ግን ዩ ክን አንደርስታንድ ወት አይ ብሊቭ። እስልምና ምን ይመስለዋል ኢቨን ክርስቶስም አለበት። ብዙዎቹ የሚገርመው ሰቨንቲ ፋይቭ ኦፍ ዘ ስቶሪ ስትል ሂር ሰባ አምስቱ የክርስትና ላይ ያሉት ታሪኮች አሉ። ስልምና ላይ ግን ያሉበት ፒውሪፋይድ ተደርገው ፈጣሪያችን አለ። አትሊስት ኮንፊዥን በሌለበት እውነትም ለካ የአምላክ ቃል ነው የሚያስብለኝ። እዛ ጋር የነበሩኝ ሄዴኮች ስለ አብርሃም ሰልፍ ሲነሳ አጋ ማይ ኦውን ትራማ ቅዱስ ሲባል ሁሉ የሃይማኖት አስነሺ ሲባል ኖ ሂዝ ናትል ነበረ ረጅም ጊዜ ቢኮዝ ልጆቹን እንኳን ገፋፍቶ አንዱን አባሩ አንዱን የሚወድ አንዱን ለሚስቱ ሲል ብዬ የዛን ትራውማ እንኳን ክሌር ያደረገልኝ አብርሃም ራሱ የሄደበትን ጆርኒ በእስልምና ኬድ ስሰማ ስ ቢርፉል ኢቨን አልኩ ደላስት የምንመጣበት ኢየሱስ እናለ ሰምቻለሁ። አልሰቀሉትም፣ አልገደሉትም። ቢኮዝ ሰው አይደለሁኝም እና ሰው አይደለም የእኔ ፈጣሪ ነው። አልሐምድሊላህ ሰው አይ ለቭ ቢኝ ሙስሊም። በጣም ከዚህ ይህንን ሁሉ እንትን ኮንፊዥኖችን ክሊር አድርጎ አይ ዶንት ሃቭ ት ቢ ኖባዲ ናዋ ከንሳይ አይ አም ሙስሊም፣ ቀጥተኛውን የምከተል ከዚህ ፈጣሪ ስንት ነው የሚለው ውስጥ አልገባም። አንድ ነው፣ በቃ አንድ ነው። አምላኬ ሰማይና ምድር የፈጠረው አንድ ነው። አጋሪ፣ አማካሪ፣ ስጋ መልበስ፣ መሞት፣ አለመሞት፣ መነሳት፣ መውደቅ ምናምን የማይፈልግ ፒዩር አንደርስታንድ ራሱ ተናጋሪ ሆኖ ኢቭን መመሪያዎችን ሰጥቶ በምድር ላይም ስኖር ቁራንን አውርጃ አለው ይሄ ነው መመሪያ ብሎ፣ በዛም ላይ ደግሞ ቁራንን ስመዝ ነው ለእኔ እንደ ዌይ ኦፍ ላይፍ ሲምፕል ኮምፕሊኬትድ ያልሆነ ስኖሮ ይሄንን በማድረግ ይሄን ለማድረግ ይሄን ኢቭን ሊትል ቲኒ ታይኒ ዲቴልስ እያንዳንዶቹ ያሉበት ዌይ ኦፍ ላይፍ የህይወት መርህም ስላለው በቃ ላይ ኮንፊዥን ክሊር ነው ያደረገልኝ። አትሊስት የቀረኝ እድሜ ማለት ፋይዳይ ቱሞሮ ቱ ኖ ኮንፊዥን፣ አትሊስት ሰላም ነ የክርስትናው እንዳልኩ ነው

ከክርስትና ወደ እስልምና የመጡትንም ቀጥታ አከብርላቸዋለሁ። እኔ እንደዛ ግን አልመጣሁኝ። ክርስትና ክርስትና፣ ከዛ በኋላ ዘግቼው፣ ኤቲዝም አግኖስቲክ፣ ከዛ በኋላ ስፒሪቹዋሊቲ፣ አፍተር ስፒሪቹዋሊቲ ዴር ኢዝ ኦንሊ ዋን ጋድ ዳጋ ደግሞ ኢዝ አላህ ወደሚል ነው እንድ ትራንስፎርም በስሎን የመጣሁት። አልሐምዱሊላ ከዚ አላህ ስለሚያቃ ኢቭን ጎ ባክ ቱ ያመጣኝ መንገድ ሳስበው ኢ ዋዝ ሶ ረጅም እና በጣም ወዶኝ በዚህ በበሰለ እድሜ ላይ የበሰለን ሃይማኖት፣ የበሰለን ህይወት እንድኖር ስለሰጠኝ በጣም ደስተኛ ነኝ። ስለዚህ ዳጋ ዋን ጋድ ኮንሰርት ትልቁ የገዛኝ ነው እንጂ ክርስትናም ላይ ያለው አልኩ እኮ እኔ አይ ዶንት ማይንድ ሰዎች እንትን ሲሉ ግን ያንን ሁኚ ያንን ሁኝ አልችለውም። ፕሮቴስታንት ሁኝና እንደ ድሮ የዘለሽ የጨፈርሽ፣ የዳዊት እኮ እንደዛ አድርጓል፣ ግን ምሳሌ አድርጎ መዝለል፣ ሴቶች ሳይሸፈኑ ያንን አክቲቪቲ፣ ልሳን በሚል ማንቦ ጃምቦ መጫወት፣ ምስል ላይ ቆሜ አልችልም። እኔ የማልችላቸው ነገሮች ናቸው። ሰው ልጅ ሰው ነው ብዬ ስጋ ደሙን በልቼ ደግሞ ያንን ፈርፈን አይደለም ለእኔ ማልችላቸው ናቸው። ፈጣሪሽ አምላክ ሰው ነውና ሰው ሆኖ መጥቶ እስቲ በሰውኛ ይቀጥላል ከተባለ እዛ ተቀምጧውን እንጀራና ዳቦ እየበላ ነው የሚኖረው፣ ምናም ብሎ ማሰብ ለኔ አልችለውም። አለመቻልና አለማወቅ ይለያል። አውቀዋለሁ ግን አልችለውም ላይ እንትኑን ኖ ወይ ብዬ ማሰቡን ይከብደኛል። ያ ማለት ደግሞ የእናንተን አላክብርም ማለት አይደለም፣ ንቀት አይደለም፣ እናንተን መዝለፍ አይደለም። እንደሚመስላችሁ የሆነ ነገር ሲነሳ ስድብ ኢንሳልት ይመስላችኋል እና አምናር ኢንሰልቲንግ ዩ ሪሊጅን አም ጀስት ሪስፔክቲ ማሰብ ማለት ነው። አመሰግናለሁ። ከጀማል ጋር ቀጥሉ። የአምላክነት ጥያቄ እና የደህነት ጥያቄ አላገኘውም ወይንም ደግሞ ገና ነኝ ብዬ ካሰብኩኝ እቀይራለሁ። ምክንያቱም ከዚህ በፊት ብዙ አቋሞችን ቀይሬ ስለማውቅ ማለት ነው። ያ አሁን አንተ የምትጠይቀኝ ምንድን ነው ከሆነ አመታቶች በፊት ቆሜ የነበርኩበት ወይም ደግሞ እህቴ አዲስ አለም የሆነ ሰዓት ላይ ቆማ የነበረበትን ወይም ደግሞ ያን ሰዓት ላይ የነበረባትን ነገር ነው እየጠየቁ። ስለዚህ ፕሮፐር የሆነ ሁኔታዎች አሉ። ልትቀየር የምትችልበት ሁኔታ አለ ማለት ነው። የሆነ የተሻለ ነገር ካገኘ ልትቀየር የምትችልበት ሁኔታ አለ ማለት ነው ማለት ነው። የሆነ የተሻለ ነገር ካገኘ ልትቀየር የምችልበት ሁኔታ አለ ማለት ነው። ይኸውልህ የተሻለ ነገር ካገኘ ልትቀየር ትችላለህ የምትለኝ አሁን ለምሳሌ እኔ የተሻለ ነገር እንደማላገኝ በራሴ በህይወቴ፣ ለምሳሌ በህይወቴ ያገኘሁት ነገር አለ። ያንን ነገር ልትረዳ የምትችለው ሰው ፈልጎ ወይንም ደግሞ አንተ ራስህ ፈልገ የምታከ ከሆነ ወይንም ደግሞ ልክ ይሄንን ጥያቄ አዲስ አለማውን በራሷ በራሷ ውስጥ አስገብታ እየሰማችህ ነው። ገብቶሃል? ያ ምንድን ነው? እኔ ክርስቶስን ልክ ያገኘው ጊዜ ወይንም ደግሞ መድሀኔን ሳቅ ልጅነቴን ሳቅ ስለሚመጣው ነገር ሳቅ በህይወትና በሞት መካከል ምን እንደሚሆን፣ እንዴት እንደ እንዴት እንደሚሆን ለምን እንደተፈጠርኩ ያንን ነገር ሁሉ ጥያቄዎች ስመልስ ያኔ ምን አደረግሁ ሰው በቃ የሚልበት ወይም ደግሞ ፍለጋ መዳከር ወይንም ደግሞ ሰርች ማድረግ ወይንም ደግሞ ያንን ሀስሊ የሚያቆምበት ሰዓት አለ። ያ ሰዓት ላይ ነኝ ያለሁት ማለት ነው። ከዚህ በኋላ ስለማልወደው ነው። ከይሳቅ ጋ ምን ትሄዳላችሁ መሰለህ፣ አሁን ስለ ህይወት ስጠይቅ የነበራል መዳን የሚለውን ይሳቅ ስለ መጽሐፍ ቅዱስን ጥያቄ ስላለ አንተ አሁን እኔ እጀምርና ከዛ ጥቀጥ እኔ አልነበር ቅድም ስጠይቀኝ የነበረው ቴብሉን ወደ አንተ እናዙረው እና ከዛ እኔ ከሰላምን በላይ ሰላም፣ ከረፍትን በላይ ረፍት ሲኪንግ የለኝም። አሁን በፊት ያልኩን ፍለጋ ላይ አይደለሁኝም። ማነፃፀርም ላይ አይደለሁኝም። ከዚህ በኋላ የሆነ ነገር አዲስ ነገር ፍለጋም ወይ ወደኋ ተመልሼ ይህንን ቼክ ላርገው የምለው ቦታ አይደለሁኝም ኮዝ ሆነስሊ ስፒኪንግ እረፍቴ ላይ ስለሆንኩኝ ማለት ነው። ወደዚህም ቴንኪዩ ወደ ግራ ምናምን የለውም የእኔ በቃ ስዳን በቃ ላይ ትልቁ ቶፕ ላይ ተቀምጮ ወደ ታች ቁልቁል የምታይበት ወይንም ደግሞ ወደዛ መወንጨፍ ምናምን የለውም። ኦር ደግሞ የሆነ ቦታ ላይ እኮ ያላየሁት አለኝ ቢገለጥልኝ የምለው መገለጥ የለም። በቃ ላይክ ማይ ላይፍ እስያት አለኝ ኦኬ፣ ፊጌረት እንደዛ ላይ ነኝ። ልክ እንዲህ እንዲህ ውዥንብር ነገር የለውም። ቁርአን የትኛውን ቨርስ ብጠራልኝ ለእኔ ተብራርቶልኛል ያህል ነው የሚሰማኝ ያለ ወቅሽ እኮ የሆነ ቨርስ አለ ላይክ ብሪንግ ኢት ኦን አይ ዋና ለርን እንጂ ናት ቱ ሙቭ ፎርዋርድ ኤኒዌይ የኔ እዛው ላይ ነው። ሶ እና ዞሮ ነው። አሁን ቆያ ቃልዬ ቆያ ቃልዬ አሁን ጥሩ መተናል ነበር እንዴ ብሮ። አሁን ወደዚህ ስንመጣ እንትን አለ። ሶ የኔ ኮንፊዥን እንዳለ ስፒን አንሰርድ ማለት ነው። ቅድም ለጠየቀኝ ጥያቄ መልስ ምንድን ነው? አንቺ መልስ አግኝተሻለሁ በህይወትሽ? ከሆነ አው ረፍት ላይ ነሽ አው መተማመኛ አለሽ አው ህይወት አለሽ አው ከዚህም በኋላ የምትሄጅበትን ታውቂዋለሽ? አዎ፣ ከዛ ነገር ሉዝ ላለማድረግ ትጥያለሽ። ደኢን ዳውት በየደቂቃ እጥራለሁ። መተማመኔ በፈጣሪ እንጂ በእኔ ያልሆነ እንዳልኩ ነው። እንደዚህ ከል ያለ ምናም ቤ የሚያስጨረጭረኛ ነው። መፍጨርጨር የእሱ ብቻ የሆነ ልቀቱ የእሱ ላቃ ሆነ ፈጣሪ አላ እሱ ላይ ያቁመናል። ሌላ ኔ የዝዳን ማለት ነው አስፈር ዩ ቴብሉ ይዞርና ጥያቄዎች ይነሳሉ። የዳንኩ የምትላቸውን ቨርስ ቫይቨርስ ቁራን ላይ ነው ቢጠራ ምስክርሽ ማንነው ብትል ቁራን አለ ቆያ

እኛ ድነናል ስትል ከምን አንጻር? እሱ ነው ድኛ ያለው። ስራአልከን መች ነው የምትሞተው ታውቀዋለህ? ቃ መች ነው የምትሞት እሺ። እኔ እኔ አሁን መች እንደምትሞት ታውቀዋለህ? ማንም ሰው መች እንደሚሞት አያውቅም። መች እንደምትሞት ምን ሆነ እንደምትሞት ታውቀዋለህ? አላውቀውም እስካሁን እንዴት ብዬ እንደምሞት መቼ እንደምሞት ምን ሆነ ምን ሃይማኖት ይዘ እንደምትሞት ምን ሃይማኖት ሳይሆን ምን አይነት እምነት ይዬ እንደምሞት ያንን ያደረገ እንደምትሞት አታውቀውም? ድስት ሞት ምን እምነት ላይ ሆነ እንደምትሞት ታውቀዋለህ። አንተ አሁን ነጻ ምርጫ ያለህ ሰው አይደለም። ከዚህ በኋላ ልትክድ የማትችል ሰው ነ ማለት ነው። የተሻለ ነገር ማግኘት የማትችል አሁን ካለህበት ልትወጣ የማትችል ሰው ነ ማለት ነው ማለት